እናንተ ዛሬ ምርጥ ነገር አለ። ማንም ሰው እንዳይቀር ማለት ነው፣ ተጠርታችኋል በኢሳቅ ቻናል። ኢሳቅ ቻናል ከፍቷል፣ ሰብስክራይብ እያደረጋችሁ ማለት ነው። ይህኒ መልካም ሰላም፣ ሰላም ቤተሰቦች፣ እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ በዘት ትርፍ ይበል። ይህኒ መልካም ሩታዬ፣ ማለት ነው መልካም ነሽ በጣም ማለት ነው። ለሰው እድገት የምትጥሩ ያው አብራብ አለበት ግን ያው አንዳንድ የምሰሩ አስራ ብታስጠላም እና ማለት ነው እንደዚህ ፍክት ብለሽ እንደዚህ አምሮብሽ ሁሌም ብትመጪ ደስ ይለናል። ሁሌም ከይሳጋ ብትመጪ እኔ ደስ ይለኛል። በነገራችን ላይ ማለት ነው። እና ሁሌም ከይሳጋ እኔ ታምራላችሁ። ያው ወንድምሽ ነው እናውቃለን። እና ማለት ነው ሁሌ ማብራችሁን እንደዚህ ፈታ እያላችሁ ከጭቅጭቅ ከንዝርቅ ከንዝንዝ ወታችሁ እንደዚህ እየሳቃችሁ ፈታ እያላችሁ በራሳችሁ ሙድ ኑልን፣ ማለት ነው በጣም ነው የምንወዳችሁ። ቤተሰቦቼ ላይክ፣ ሰብስክራይብ እያረጋችሁ አበረታቱኝ ማለት ነው። እኔ ማሮች ወዳቸዋለሁ። ቪዲዮ ላይ ማንም እንዳይቀር ሁላችሁም ተጋብዛችኋል ማለት ነው። ማሮቼ በሩታዬ ስም ሰብስክራይብ እያደረጋችሁት እና አበረታቶት ማለት ነው። እኛ ለማበረታተት እኛ የመዳም ቅመሞች ማን ብለን ሁሉንም እያበረታታን ነው። ማን ላይ እየተሰደብን ቢሆን እናበረታታን።